የራሻን ጦር ለመመከት በዘለንስኪ ክተት የተባለው ጦር ከሞስኮ ተዋጊዎች ፊት ሳይደርስ እየፈራረሰ ነው። ዩክሬን እያበቃላት ነው። አዲዮስ ዩክሬን እየተባለ ነው። በዘለንስኪ ስሁት ስሌት ዋጋ እየከፈሉ ያሉት የዩክሬናውያን ሞስኮ በትር ቆስለው ኤሎሄ ኤሎሄ ላማ ሰበቅታኒ ሲሉ እያቃሰቱ ነው። ዩኩሬን በፑቲን የበቀል ቡጢ እየተነረተች ነው። የበቀል ምቱ የራሻን እውነተኛ ወታደራዊ አቅም ያሳየ ነው ተብሎልታል። ከአንድ ወር በፊት የተጀመረው የሞስኮ በቀል ቀጥሏል። ዘለንስኪም አልቻልኩም ድረሱልኝ ሲሉ ሰሚ አልባ የድረሱልኝ ጥሪ አሰምተዋል። ድረሱ የተባሉት ምዕራባውያን አገራት ግን ለራሳቸውም ሰግተው ዝናብ እንዳጨቃየው ፍየል ጥጋቸውን ይዘዋል። የዘለንስኪ የድረሱልኝ ጥሪ በተሰማ ማግስት ደግሞ የሩሲያ የበቀል እርምጃ ዩክሬንን ተሻግሮ ፖላንድ ገብቷል። በጂኦግራፊክ አቀማመጧ ለኪየቭም ለሞስኮውም የምትቀርበው ፖላንድ ለዩክሬን እያደረገች ባለችው ስልታዊ ድጋፍ ሞስኮ እርምጃ እየተወሰደባት ነው። ቀጣዮቹ የፑቲን ሰይፍ ሰለባ ሆላንድ፣ ጀርመንና እንግሊዝ ሊሆኑ እንደሚችሉ ተፈርቷል። ይህም የኔቶንና ሩሲያን ጦርነት ሊያዋልድ ይችላል በሚል ስጋት ተፈጥሯል። የምዕራባውያን የበላይነት የገነገነበትን ዓለም አፍርሰው አዲስ የዓለም ስርዓት ለማንበር እየተፍጨረጨሩ ያሉት ፑቲን ወደ በርሊን ግንቦች ወይም ወደ እንግሊዝ ከተሞች ሊተኩሱ እንደሚችሉ የምዕራባውያኑ ወታደራዊ ትንተና ሰነድ አብራርቷል። የምናከብራችሁ የቻናላችን ቤተሰቦች ዩክሬን እያበቃላት ነው። የኬቪን ጉዳይ የፈጸሙት ቭላዲሚር ፑቲን ፊታቸውን ከዩክሬን አንስተው ጠላት ወዳሏቸው ሌሎች የአውሮፓ ሀገራት አዙረዋል። እርምጃቸውንም ፖላንድ ላይ ጀምረዋል። ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር እራት በሚበላበት ወቅት ከእናንተ አንዱ ይክደኛል ሲል ደቀ መዛሙርቱ እኔ ይሆን እኔ ይሆን እንዳሉት ሁሉ እንግሊዝና ጀርመን ቀጣዩ ተረኛም እኔ ሆን እኔ ሆን እያሉ ሰቀ ቀን ውስጥ ገብተዋል። ለፑቲን ጥቃትም እየተዘጋጁ ነው። ዩክሬን እሪ በከን ትሆናለች። ብትጮህ ብትማጸን አለው የሚላት ወገን አጣለች። አሜሪካ፣ ጀርመን፣ ፈረንሳይና እንግሊዝ ከንፈር ከመምጠጥ ውጭ ኬቭን መርዳት አልቻሉም። ይህ የሆነው ደግሞ እጅግ አስደንጋጭ በሆነው የሞስኮ ጥቃት እየተነሳ ነው። ከዩክሬን ሰማይ ስር ሽንፈት ነግሷል። የዘለንስኪ ቤተ መንግስት በሽንፈቱት እየታመሰ ነው። ዩክሬናውያን የሞስኮ የበቀል ጥቃት ማቆሚያው የት ነው እያሉ ነው። የትናንቱ የራሽያ የሚሳይልና ድሮና ካናዳ ደግሞ ድራሽ አለህ አስብሏቸዋል። የሩሲያ ዜና ምንጮች ባሰራጩትና ዩክሬንም ባረጋገጠችው መረጃ ከሰሞኑ 499 የአየር ጥቃቶችን ዩክሬን ላይ ተፈጽሟል። 479 ድሮኖች፣ አራት ኤሮ ባለስቲክ ሚሳይሎችና ሶስት ክሩዝ ሚሳይሎች ሩሲያ ከተጠቀመቻቸው መሳሪያዎች መሃል ተጠቃሾቹ ናቸው። ከሚሳይሎቹ መካከል ሁለቱም ሰሜን ኮሪያ ሰራሽ ባለስቲክ ሚሳይል መሆናቸው ታውቋል። ሀገር አልበቃ ብሏቸው ለያዥ ለገራዥ አስቸግረው የነበሩት ዘለንስኪ በትናንትናው ምሽቱ ጥቃት ተስፋ ቆርጠው ጥቃቱ እጅግ ከባድና አሳሳቢ ነው፣ ዩክሬን በአየር ላይ ከሚደርሱ ጥቃቶች ራሷን ለመከላከል ተጨማሪ ድጋፎች ያስፈልጓታል በማለት ድረሱልኝ ሲሉ አምሽተው ውለዋል። ዜሌንስኪ ከድሮና ደው በኋላ በኤክስ ገጻቸው ላይ ባሰፈሩት መልእክት የሩሲያ ሚሳይሎችና ድሮኖች በአሜሪካና በሌሎችም የዓለማችን አገራት የሚደረገውን የሰላም ጥረት ቅርቃር ውስጥ ከተውታል። ተኩስ አቁም እየጠየቅን ባለበት ወቅት ዛሬ በከፍተኛ ሁኔታ በድሮና በሚሳይል ተደብድበናል። የዛሬው ጥቃት ከኬቭ አንስቶ እስከ ኦዲሳ ዲምፕሮንና ቸርኔቭ ድረስ የዘለቀ ነበር ብለዋል። ሩሲያ ግን መቼ ተጀመረና እያለች ነው። ትናንት አመሻሽ ደግሞ በፖ ላንድ ድንበር አቅራቢያ ያልተጠበቀና ድንገተኛ ጥቃት መፈጸሟ ሆላንዳውያንን ብርክ አስይዟል። ለወትሮው የዩክሬን ቅቤ ጠባሽ የነበረችው ፖላንድ አሁን ላይ አስፈላጊውን ቅድመ ጥንቃቄ ለማድረግ መርበትበት ጀምራለች። ፖላንድ የበቀል በትሩ ወደ እኔ ሊዞር ይችላል በሚል ሙሉ ሰራዊቷ በተጠንቀቅ እንዲሆን አዛለች። የሚሳኤል መከላከያዎቿ አፍንጫቸውን ወደ ሞስኮ አቅጣጫ ቀይረው ለመከላከል ተዘጋጅተዋል። ሆኖም የፖላንድ ዝግጅት ሁለቱን ሚሳኤሎችና ድሮኖች መቋቋም ይችላሉ ወይ የሚለው አስተማማኝ አይደለም። ወታደራዊ መረጃዎች እንደሚያሳዩት ፖላንድ በዩክሬን እጅ የሚገኙ የሚሳኤል መከላከያ ስርዓት እንኳን የላትም። የዋርሶ የሚሳኤል መከላከያዎች አሁን በጥቅም ላይ እየዋሉ ያሉትን የሩሲያን ሚሳኤሎችን መቋቋም የሚችል ብቃት የላቸውም። ሆኖም ፖላንድ አለኝ ያለችውን የሚሳኤል መከላከያም በተጠንቀቅ አድርጋለች። እግረኛ ጦሩም አየር ኃይሉም በተጠንቀቅ ሆኗል። ከፖላንድ በተጨማሪ እንግሊዝና ጀርመን ስጋት ውስጥ ወድቀዋል። የዩክሬን ነገር እያበቃ በመሆኑም ፑቲን ወደኛ መዞሩ አይቀርም በሚል ሰግተዋል። ባለፈው ሳምንት የብሪታንያ የደህንነት ቢሮ አስቸኳይ ስብሰባ አድርጎ እንደነበር የተገለጸ ሲሆን ስብሰባውም ሩሲያ ጥቃት ልትፈጽምብን ስለምትችል ከአሁኑ ዝግጅት ይደረግ የሚል ትዕዛዝ ተላልፏል። በተመሳሳይ ጀርመንም ዝግጅቷን አጧጥፋለች። ይህን ተከትሎ የዩክሬኑ ጦርነት ከመገባደድ ይልቅ የመስፋፋት አዝማሚያ እያሳየ ነው። በሞስኮ በትር የተደፈቀችው ዩክሬን እያበቃላት መሆኑን ተከትሎ የአውሮፓ ሀገራት ሰይፉ ወደ እነሱ እንደሚዞር ገምግመዋል። የፑቲን ዓላማ የዓለም ፖለቲካዊ ስርዓት ሰዓት እስከ መቀየር እንደሆነ የሚያውቁት ሀገራቱ ወታደራዊ ዝግጅታቸውን እያጧጧፉ ነው። በተመሳሳይ ሩሲያ ባለፉት ሶስት ዓመታት ስትዋጋ የነበረችው ከዩክሬን ጋር ሳይሆን ከምዕራባውያን ሀገራት ጋር እንደሆነ ታምናለች። አቅሟንም ያዘጋጀችው በዚያ ልክ ነው። ምናልባት ነገሮች በዚሁ የሚቀጥሉ ከሆነም ተመጣጣይ ትከሻ ያላቸው የምዕራባውያን ሀገራትና ሩሲያ ወደ ጦርነት ሊገቡ እንደሚችሉ ተሰግቷል። ከዚህ በተጨማሪም የሩሲያና ኔቶ ውጊያ በቅርቡ ሊፈንዳ እንደሚችል በሌላ መልኩ እየተሰጋ ይገኛል። የፑቲን ሰይፍ አቅጣጫውን ወደ ኔቶ አንገት የሚያዞርበት ጊዜ ደርሷል በሚል ተሰግቷል። በትናንትና ውለት የኔቶ ዋና ጸሐፊ ማርክ ሩቲ፣ ሩሲያ ኔቶን ለማጥቃት ተዘጋጅታለች፣ ይህንንም በስለላ መረባችን ደርሰንበታል ብለዋል። ቻተም ሀውስ በለንደን ከተማ ባዘጋጀው ስብሰባ ላይ ስለ ሩሲያ ዝግጅትና ስለ የኔቶ አሁናዊ ሁኔታ ያብራሩት ሩቲ የሞስኮ ዝግጅት እጅግ አደገኛ እንደሆነ ሲያብራሩ ተደምጠዋል። ጥቃቱ በሚቀጥሉት አምስት ዓመታት ውስጥ እንዲከፈት ፑቲን እቅድ ይዘዋል ያሉት ዋና ጸሐፊው ለዚህም የሞስኮ ዘመቻ የሚመጠን ዝግጅት እያደረግን መሆኑን እጠራጠራለሁ ብለዋል። የጦር አባል ሀገራት ማንቀላፋት እዚህ ጋር ይበቃል የሚሉት ማርክ ሩቲ ላይቀሪው የሞስኮ ጥቃት ጦር መጋዘናችንን እናዘጋጅ ብለዋል። ሩሲያ ለጥቃቱ አደገኛ ሃይፐርሶኒክ ሚሳይል ማዘጋጀቷን የሚገልጹት የኔቶ ዋና ጸሐፊም እኛ ይሄን ሚሳይል የሚቋቋም የመከላከያ ስርዓት እንኳን አልገነባንም ብለዋል። ጸሐፊው ኔቶ ስለሚያስፈልገው የጦር መሳሪያ ሲናገሩም በሺዎች የሚቆጠሩ ዘመናዊ አርሞረድ ታንኮች ያስፈልጉናል ብለዋል። በርካታ መሳሪያዎች ሚሳኤል መከላከያዎች እያስፈልጉናል። የአየር ኃይላችን በአጭር ጊዜ ውስጥ አሁን ካለው አቅም አራት መቶ እጥፍ ማሳደግ አለብን። ሞስኮ በዘመናዊ ሃይፐርሶኒክ ሚሳኤል ልታጠፋን አቅዳለች፣ መፍጠን አለብን በማለት ኔቶ ወታደራዊ ግምገማን አቅርበዋል። በኔቶ ዋና ጻፊ አንደበት ተደጋግሞ የተነሳው ጉዳይ ሞስኮ የኔቶ አባላትን ለመደፍጠት አዘጋጅተዋለች የተባለው ሃይፐርሶኒክ ሚሳይል ጉዳይ ነው። ለመሆኑ ይህ ሚሳኤል ምንድን ነው የሚለውን በአጭሩ እንመልከት። ሃይፐርሶኒክ ሚሳይል ከድምፅ አምስት እጥፍ የሚፈጥን ሚሳይል ነው። ይህም በሰዓት ከ6000 በላይ ኪሎ ሜትር እንዲወነጨፍ ያስችለዋል ማለት ነው። ከስያሜው መረዳት እንደሚቻለው ሚሳይሉ እጅግ ፈጣንና በፍጥነት የሚገለባበጥ ሲሆን ፍጥነቱን ሳይቀንስ ወዳሻው አቅጣጫ መተጣጠፍ እንደሚችልም ይነገራል። ይህ ሚሳይል ከሞስኮ ተነስቶ ጀርመን ዋና ከተማ በርሊን ለመድረስ 20 ደቂቃዎች ወይንም 1700 ሴኮንዶች ብቻ ይበቀዋል አውሮ ተርፓን ተሻግሮ ዋሽንግተን ለመድረስ ደግሞ ግማሽ ያህል ሰዓት ይበቀዋል። እስካሁን ድረስ ይህን ሚሳኤል መቋቋም የሚችል የሚሳኤል መከላከያ ስርዓት የትኛውም ሀገር አልገነባም። ኢላማ በመምታት አቅሙ እጅግ የተዋጣለት ነው የሚባለው ሚሳኤሉ ፑቲን እንዳይን ብሌናቸው የሚሳሱለት፣ እንደ አምላካቸው የሚያዩት እንደሆነ ይወሳል። እርሳቸውም ሃይፐርሶኒክ ያለን ሀገር በመሆናችን እንኮራለን ሲሉ በአደባባይ ፈገግ ብለው ተናግረዋል። ከባለ ባሊስቲክ ሚሳይሎች እጅጉን የሚልቀውና የሚያደባየው ሃይፐርሶኒክ በሁለት ይከፈላል። የመጀመሪያው ሃይፐር ግላይድ ቬሂል የሚባል ነው። ይህ ሃይፐርሶኒክ ከሮኬት የሚወነጨፍና ግላይድ ቬሂክል ከሚባለው ተሽከርካሪ ተነስተው ኢላማቸውን የሚመቱ ናቸው። ሁለተኛው ደግሞ ሃይፐርሶኒክ ክሩዝ ሚሳይል ይባላል። እነዚህ በከፍተኛ ፍጥነትና አየር በሚይዙ ሞተሮች ታግዘው የሚምዘገዘጉ ናቸው። ራሻ የታጠቀቻቸው እነዚህ ሃይፐርሶኒክ ሚሳይሎች በ20 ደቂቃ ውስጥ በርካታ የአውሮፓ ሀገራትን መምታት ይችላሉ የተባለ ሲሆን ከሩሲያ ጀርመን ለመድረስም 14 ብቻ ደቂቃዎች ይበቁታል። የኔቶ ዋና ጻፊውም ይህንኑ መስክረዋል። ሆኖም የአውሮፓ ኃያላን ሀገራት አሁን ድረስ ይህን አደገኛ ሚሳይል መከላከል የሚችል የሚሳይል መከላከያ ስርዓት አልገነቡም። በዚህም ኔቶ ተጨንቋል። ወዮ ልጠፋ ነው እያለ ነው። ትራምፕ አሜሪካ ከኔቶ አባል ትወጣለች። ራሳችሁን ተወጡት ብለዋል። ለኔቶ አባል ሀገራት ሰማዩም ምድሩም ተደፍቶባቸዋል። የሞስኮ ጥቃት አይቀሬ መሆኑን ተረድተዋል። ጅብ ከሄደ ቢሆንም ከአሁኑ ዝግጅት ጀምረዋል። አዳዲስ ወታደራዊ ምልመላ ጥሪዎችን አቅርቧል። አዳዲስ ታንኮችና ሚሳይሎች እንዲመረቱ አዟል። እግረኛ ጦሩና አየር ኃይሉ ከመቼውም ጊዜ በላይ በተጠንቀቅ እንዲሆን አዘዋል። የቃል ኪዳን ጦሩ አባላትም ለአይቀሬው ፍልሚያ እንዲዘጋጁ ሲዙ በይፋ ተነግሯል። ከሰሜን አሜሪካና ከአውሮፓ የተወጣጡ ሀገራትን ያሰባሰበው ኔቶ ሮሲያ ዩክሬንን ከወረረች በኋላ አዳዲስ ሀገራትን መመልመልና አቅሙን ማጠናከር ጀምሯል። በ1949 የተቋቋመው ኔቶ ከምስረታው አንስቶ እንዲህ ያለ ከባድ ወጀብ ገጥሞት አያውቅም። ሲቋቋም ዓላማው የነበረው ሮሲያ አባል ከነበረችበት ሶሻሊስቷ ሶቪየት ህብረት በኩል የሚቃጣባቸውን ጥቃት ለመመከት ነው። አባላቱ ስምምነታቸው እንዲህ ይላል፣ አንድ አባል ተነካ ማለት ህብረቱ ተነካ ማለት ነው። አስፈላጊ ከሆነ አንድ አባል ለሚደርስበት ጥቃት የጋራ ወታደራዊ ምላሽ እንሰጣለን። ኔቶ የራሱ ጦር ሰራዊት የለውም፣ ነገር ግን አባል ሀገራት ችግር ሲያጋጥም ወታደራዊ አቅም አሰባስበው እርምጃ መውሰድ ይችላሉ። ወታደራዊ ዕቅድ ማውጣትና ልምምድ ማድረግ ደግሞ በየጊዜው የሚያደርጉት ነው። በአውሮፓውያኑ 2022 ሩሲያ ዩክሬንን ስትወር ነው ኔቶ አባሎች ቀጥተኛና አደገኛ የሆነ ስጋት ላይ ናቸው ሲል ነበር መግለጫ ያወጣው። ኔቶ ከደሙ ንጹህ ነኝ በሚልም ባለፈው ሶስት ዓመት በቀጠለው የዩክሬን ጦርነት ለዩክሬን ግልጽ ድጋፍ በማድረግ ላይ ነው የኔቶ አባል ሀገራት ከፍተኛ መጠን ያለው የተራቀቀ የጦር መሳሪያዎችና የሎጅስቲክ ድጋፍ ለዩክሬን እየሰጡ ሲሆን አሜሪካ ከፍተኛውን ድጋፍ በማድረግ የመሪነት ስፍራውን ይዛለች እነዚህ የጦር መሳሪያዎች በጦርነት ውስጥ ቁልፍ ሚና ተጫውተዋል ተብለው የሚታመኑትን እንደ የረጅም ርቀት ሮኬት ማስወንጨፊያዎች ጸረ ታንክ መሳሪያዎችና ሌሎችንም ያጠቃልላሉ። እንዲሁም የኔቶ አባል ሀገራት በስለላና ወታደራዊ ለማዎችን በመምረጥ ረገድ እገዛ እያደረጉ ነው በሚልም የምዕራባውያን ሚዲያዎች መላምታቸውን አስቀምጠዋል። ወደ አርባ ሺህ የሚጠጉ የኔቶ ወታደሮች በባልቲክ ግዛቶችና ፖላንድ በመሳሰሉ የህብረቱ አባል ሀገራት ውስጥ ሰፍረው የሚገኙ ሲሆን፣ ሌሎች ሶስት ሺህ ወታደሮች ደግሞ ለሩሲያ ወረራ ምላሽ ለመስጠት በተጠንቀቅ ላይ ይገኛሉ። በኔቶ አባል ሀገራት አማካኝነት የዩክሬን ጦር ኃይል ፊስልጠና ስልጠና ከሀገር ውጭ ሲያደርግ ቆይቷል። ነገር ግን የትኛውም የኔቶ አባል ሀገር ዩክሬን ውስጥ ለመዋጋት ወታደሮችን አበርክቻለሁ ብሎ እየተናገረ የለም። ተንታኞች እንደሚሉት ኔቶ ዩክሬን ተጠቅሞ ሩሲያን ለማዳከም በመሞከሩና በጦርነቱ በግልጽ እየተሳተፈ መሆኑ ፑቲንን አበሳጭቷል። ሞስኮ ኔቶ ላይ ቀጥተኛ ዘመቻ ለመክፈት የወሰነችውም ኔቶ በግልጽ በጦርነቱ እየተሳተፈ በመሆኑ እንደሆነ እየተዘገበ ይገኛል።